ሰላም ጤና ይስጥልኝ ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ጤና፣ ህይወት በሀገር ውስጥም በሀገር ውጭም ያላችሁ ውድ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እንግዲህ ብዙዎቻችሁ መልካም አስተያየት እየሰጣችሁኝ ነው፣ ከልብ ነው የማመሰግነው። ና ፖስታው መጣልኝ ባልኩት ላይ ብዙዎቻችሁ እንኳን ደስ አለሽ እያላችሁ ኮሜንት አስቀምጣችሁልኛን ከልብ ነው ማመሰግነው። የእናንተንም ሀሳብ ያሳካላችሁ። የሚገርማችሁ በጣም የለፋሁበት እና የደከምኩበት ጊዜን ያቃጠልኩበት ገንዘቤን ያጣሁበት ስራ ነበረ። እግዚአብሔር ይመስገን ያው ተሳክቶልኛል ማለት ነው። ብዙዎቻችሁም እንኳን ደሳለሽ እያላችሁ ይኸ ነው። ከልብ ከልብ ነው ማመሰግነው። እና የለፋችሁበት ነገር ስታገኙ ደስ ይላል። በቃ ስራዬ ነው ብላችሁ ይዛችሁ ያ ነገር ካልተሳካ በጣም ከባድ ነው አይደለም? ግን እኔ ብዙ ጊዜ ቢፈጅብኝም ብለፋበትም አሁን እግዚአብሔር ይመስገን ስለተሳካልኝ ደስ ብሎኛል። እና ደግሞ ትናንት በለቀኩት ቪዲዮ ድምጽ የለውም እያላችሁ ነበር። በጣም ትልቅ ይቅርታ ጠይቃለሁ። እንግዲህ እንዳልኳችሁ ያው እሱን ከላነሳሽ አይሆንልሽም እንዴ እንዳትሉኝ፣ ባህር አንስ ይተኛልኝ ነው። እንደዚህ ቪዲዮም ሆነ ምሰራው ኤዲት የምማደርገው ና እሱ ትንሽ ድምጽን ከፍ ሳረግ እየተነሳ ድጋሚ እያስተኛሁ ስለሆነ ያለኛ አማራጭ እንግዲህ ድምጽን ከፍ ላርግ፣ ላውድ አርጋችሁ አዳምጡ ወይም ወደ ጆራችሁ አርጋችሁ አዳምጡ በሚለው በእናንተ ፈርጀባችሁ ነው። እና ውድ ቤተሰቦቼ በጣም ትልቅ ይቅርታ ጠይቃለሁኝ። ግን እንደዛም ሆኖ አይታችሁታን አዳምጣችሁታን ደስታችሁን የገለጻችሁልኝ ነበር፣ ክበሩልኝ። የሰው ደስታ የሚያስደስተው ሰው በጣም በእግዚአብሔር የተወደደ ነው። እና አንዳንድ ሰዎች ደግሞ የሰው ደስታ የማያስደስተን ሰዎች አለ አሉ አለን፣ በጣም የሚናደዱ ግን፣ እግዚአብሔር ይመስገን ሁላችሁም ጥሩ ኮሜንት ነው የጻፋችሁልኝ። አንዲት ብቻ ናት እና መጥፎ ቃል የተናገረችው ገርሞኛል፣ ኮሜንቷን ገብቼ ሳየው ማለት ነው። እስካሁን የጻፈችው ኮሜንት እንዳለ ስድብ ነው ማለት ነው። በጣም ነው የገረመኝ፣ እንዴት እንደዛ ሊሆን ይችላል ብዬ እንጃ። አንዳንድ ሰዎች የሰው መለወጥ ያስደስታቸዋሉ፣ አንዳንዶቹ ደግሞ የሰው መለወጥ ጭራሽ አያስደስታቸውም ማለት ነው እና ብዙዎቻችሁ ለእኔ መልካም አስተያየታቸውን ሰታችሁኛ ና እኔ የሚወዱኝን የሚጠሉኝን ለመጥላት ጊዜ የለኝም። ምክንያቱም የሚወዱኝን በመውደድ ተጠምጃለሁ ና እንደ እነዚህ አይነት ሰዎች እኔ ቦታ አልሰጥም ምክንያቱም ከማይወዱኝ ይልቅ የሚወዱኝ ብዙ ስለሆኑ አይጨንቀኝም፣ አይጠበኝም። እና እና ውድ ቤተሰቦች የምልላችሁ መሰላችሁ ደግሞ ደስተኛ ስትሆኑ ወይም የሆነ ነገር ሲኖራችሁ በሰው ዘንድም ተወዳጅ ትሆናላችሁ ሲቀጥል ደግሞ ብታወሩም ትደመጣላችሁ፣ የሆነ ነገር ብትጠይቁም ትደመጣላችሁ። ግን ምንም ከለላችሁ የላችሁም፣ ምንም ብትጠይቁ ያምርባችሁ፣ ብታወሩ አትደመጡ፣ ብድር ብጠይቁ አትሰጡ። ግን ደመወዝተኛ ከሆናችሁስ የፈለጋችሁትን ነገር ብትጠይቁ ትሰጣላችሁ ማለት ነው። እውነት እኔ ትልቅ ሸክም የቀለለ ያክል ነው የተሰማኝና በጣም እንጃ ደስተኝ በጣም መቆጣጠር አቅቶኝ ነበረ። እንዳያችሁት ፖስታ ቤት ስገባ ያለ ደስታ በቃ እኔም ብዬ ልንገራችሁ። አይታችሁታል፣ ብዙዎቻችሁ ያላያችሁት ካለ እዚህ ኮሜንት ስር ላይ ሊንኩን አስቀምጥላችኋለሁ ታዩታላችሁ። እና የሰው ልጅ ከወደቀበት ሲነሳ ደስ ይላል። እና ተስፋ ባለመቁረጤ ነው ከዚህ ደረጃ የደረስኩት። እና አንዳንድ ልጆች ተስፋ የቆረጣችሁ ልጆች አላችሁ፣ ለእናንተም ማለት ነው ትምህርት ይሆናል በሚለው ነው ትማሩበት አላችሁ ይጠቅማችኋልና ብታዩትኝ ደስ ይለኛል። እግዚአብሔርን ብዙ ልጆች አላችሁ ተስፋ የቆረጣችሁ ግን እኔ ይህ ስንት አመት ሙሉ ብታምኑም ባታምኑም ምረ አንድ አራት አመት ሆኖ መሰለኝ እና ከከፈትኩት ያው እንደ ነገርኳችሁ ቶሎ ቶሎ ሰለም አለቅበት ሰለም አልሰራበት ነው። አሁንም መደጋገም አልፈልግም። ያላያችሁ ልጆች ካላችሁ እንድታዩት ብዬ ነው እና ውድ ቤተሰቦች ብቻ ደስ ብሎኛል። ያ ሆኖ እያለ ደግሞ ያደስታ እያለ አንድ ደግሞ የሆነ በጣም የተሰማኝ ነገር አለ፣ የከፋኝ ነገር አለ ማለት ነው። አሱ አሱ ቲዩቡን ታቋታላችሁ። ሙስሊሟ ጓደኛዬ ምን እያለች እንደሆነ ምትለቀው አይታችሁ ታል እን ቻናሏ ላይ እና እኔ በጣም አዝኛለሁ። የምር መከራዋን አይታ ስደት ሂዳ ሰርታ ቤታለይ ትዳራለይ ብላ ግን እሱ ያው ትንሽ አስቀይሟታን ይመስለኛል ግን ደግሞም እግዚአብሔር ይስጠው ጎበዝ ነው። ብዙም እንትን አላጠፋባትም። ያው ስደት ቢትሄድም ቤቱን ሰርቶ የሚያምር ቤት ሰርቶ ነው የጠበቃት። ግን መሀል ላይ ያው እንግዲህ በትዳር መሀል ክፍተት ሊፈጠር ይችላል። እሱን ደግሞ በመነጋገር በመወያየት ቢፈቶት ደስ ይለኛል። እንደውም ሚዲያ ላይ ባታወጣው ጥሩ ነው። እሷ ግን ሰው ይማርበታን ብዬ ነው የሚለውን ሀሳብ አስባ ነውና እስኪን ሄጄ እናገራታለሁ ያለውን ሁኔታ። ማንም ሰው ሲከፋ ደስ አይለኝም። ማንም ሰው ሲያለቅስ ደስ አይለኝም። ምክንያቱም በእኔ ላይ እንዲደረገውን በሰው ላይ ሲሆን ደስ አይለኝም። እና አሱዬ አይዞሽ፣ ተረጋጊ፣ ራስሽን አረጋጊ፣ አታልቅሽሽ። ኔዎች ሁሉም ያልፋል። ምናልባት እሱ ደግሞ እየቀለደሽ ሊሆን ይችላል። እንደዚህ ያለልበት የቻልኩትበት ምክንያት በእርግዝና ሰዓት፣ በነገራችን ላይ ብዙ ነገር ብዙ ስሜቶች ይሰማሉና ምናልባት እነዚያ ስሜቶች እየተሰሙሽ ሊሆን ይችላል። እሱ ሲቀልድሽም ያው እምባምባ ሊልሽ ስለሚችል አንቺ ራስሽን አረጋጊ ነው ምልሽ። እኔ መጥቼ ያለውን ነገር እስኪ ጠይቅሻለሁ። እንደዚህ በስልክ ከማወረሽም ይመጣለሁ ሰሞኑን። እና እሱዬ አይዞሽ አታልቅሽ በርቼ እኔ ወድ ጠንክሬ እናንተም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቷት። የስደት እህታችሁ ናት። እናንተ ከስደት የተመለሱ ልጆችን ማበረታታት ማጠናከር ነው ያለባችሁ። የምር ትክክለኛ ነገር ለእናንተም የሚጠቅም ነገር ነው ይዞ የምንመጣው እና ሰው ማበረታታት አለባችሁ። ወደ ነፈሰው አይደለም መሄድ አለባችሁ። እና ወደ እንትን ወደ እከሌ እንዳለች እንዳሉ አሉ አሉሽ አሉሽ ወሬ ነው ብዙዎቹ የምንወደው ለምን ደው አላቅም። ሀበሾች ግን ትክክለኛ የሆነ ነገር እና ሰውን መተባበር ብዙም እንትን የለም። በእርግጥ አሉ ብዙ ቅል ልጆች። አንዳንዶቹ ደግሞ በቃ ላ አደለ ባላየ የሚያልፉ ላይክ ሼር ሰብስክራይብ እያረግን በተለይ ከስደት የተመለሱ ቶች እርስ በርሳችን ብንደጋገፍ የት እንደርሳለን። ዘመድ ቢረዳዳ ችጋር ማይጎዳ። እኛ ስደት ያየ ነው ልጆች ነን። ብዙ ነገሮች የምናቀው ብዙ ብዙ ብዙ ማለት ነው። ስደት ካልሄዱት ይልቅ ስደት የሄዱት ብዙ ነገሮች ስለ ምናቀር እርስ በርሳችን እንገዳደፍ። እንድ ሰዎች ቻናል ካሉ ያንን ብናሳድግለት፣ አንዷ ደግሞ ነገር ስትከፍት ከፍት እንደዛ እያለ እንትን ብንል ጥሩ ለውጥ ይመጣን ባይ ነኝ። እና አሱ እንዲከፋሽ አልፈልግም። አታልቅሼ፣ እያለቀሰች ነው እንግዲህ። እንግዲህ እሱም እየቀለዳትም ይሆን ምንም ይሆን አላወኩም። እኔ እንጃ ብቻ ከባድ ነው። ለማመንም ትንሽ ስለሚከብድ ውድ ቤተሰብ ብቻ አስቸጋሪ ነው። እንግዲህ ባህራን እዚህ ጋር ቱሱ ቱስ እያለ መናፈሻ ቦታ ሂደናል። በጣም እያስቸገረ ነው። በዛ በኩል ሰዎች አሉ፣ በቃ ሰው ካየ እነሱን ተከትሎ ነው የሚሄደው እና ዱሰሪ ቢሉት የምርድ የሚሰረቅ ልጅ፣ በጣም የዋህ ልጅ ነው። ያገኘው ሰው ጋ ነው ሂዶ ጥምጥም የሚለው እና እንጃ ባህራን ወድ ለአንተ ሲል ነው መሰል በዚህ እንዲሰራ ያደረገኝ። ብቻ እግዚአብሔር ይመስገን። እንግዲህ የዛሬው ድምጽ ይሰማን ብዬ ተስፋ አደርጋለሁ። ምክንያቱም አሁንም ጋሽ ባህራን ስለተኙ እንዳልከሰክሰው ብዬ ነው እና ውድ ቤተሰቦች በጣም ይቅርታ። እንግዲህ ያው እንደነገርኳቸው አንዳንድ ነገሮችን እስካስተካከል መቼም ትረዱኛላችሁ ብዬ ተስፋ አደርጋለሁ። አበረታቱኝ። መልካምነት ለራስ ነው። በምድር ላይ የምናደርጋቸው መልካም ነገሮች ለነገ ስንቃችን ነው እና መልካም ነገር ከሰራን የነገ ደመወዛችን እያዘጋጀን ነው ማለት ነው። ምክንያቱም ጊዜያዊ ኑሮውን የእለት ኑሮ ማየት አይደለም ያለብን፣ ወደፊት የሚገጥመንን ነገር ነው ማየት ያለብን እና እስከዛኛው ቤታችን ስንሄድ ስለምን ያኛውን ቤታችንንም ማስተካከል አለብን አይደል? የአሁን የጊዜያዊ ኑሮን ብቻ ሳይሆን እና እንደዛ ስንረዳዳ ነው እኛ ኢትዮጵያውያኖች የሚያምሩብን። ባህር አንድ የምታዩት ነው። ይሄ ደግሞ ባንዲራ ገባው አያምርም። ይህ እንግዲህ ቆይቷን በጣም ደስ ሳላለኝ እስኪ ላስታውሳችሁ ለምለም የናፈቃችሁ ብዬ ነው። እስኪ ሰፈሩን ያወቀ ደግሞ ይሸልመዋል ማለት ነው። ያው ራያ ውስጥ ነው፣ ግን የት አካባቢ ነው? እና ኮሜንት ጻፉልኝ ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። በክርስቶስ ፍቅር ሰላማችሁ ብዝት ብዝት ይበልኝ። እንግዲህ እናንተም ከስደት ተመልሳችሁ ይችን የናፈቃችሁን አገራችሁን ለማየት ያብቃችሁ። ላለ ሁድ ቤተሰቦች አይሳችሁ እግዚአብሔር ከእናንተ ጋር ይሁን። መልካሙን ተመኘ ሁላችሁ ሀሳባችሁን ያሳካላችሁ የናፈቋችሁን ቤተሰቦች ልጆቻችሁን በሰላም ለመገናኘት ያውቃሉት ያውቃችሁ እያል ሁሌም ቢሆን የዘወትር ምኞቴና ጾለቴ ነው። እንግዲህ እንደምታዩት ነው ማሽላሁ፣ ምኑ በቃ አየሩ ምናምን እንደዚህ ስታዩት ደስ አይልም።